ህብረተሰቡ በተለያዩ ጉዳዮች ላይ ላቀረቧቸው ጥያቄዎች የተሰጠውን ምላሽና ማብራሪያ በዚህ ሳምንት እንደሚቀርብ የጠቅላይ ሚኒስትር ጽሕፈት ቤት አስታወቀ። ጽሕፈት ቤቱ ባለፈው ሳምንት በትምህርት፣ ጤና፣ ኢኮኖሚ ጉዳዮችና በሌሎች አምራች ዘርፎች ላይ ህብረተሰቡ ጥያቄና ማብራሪያ የሚሹ ጉዳዮችን እንዲያቀርብ ጥሪ ማቅረቡ ይታወሳል። በዚህም ለቀረቡ ጥያቄዎች ከሚመለከታቸው የስራ ኃላፊዎች ምላሽና ማብራሪያ መሰጠቱን ጽሕፈት ቤቱ በማህበራዊ ትስስር ገጹ አስታውቋል። የተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽን 57ተኛው አህጉራዊ የፋይናንስ የኢኮኖሚ ልማትና የፕላን ሚኒስትሮች ጉባኤ በአዲስ አበባ መካሄድ ጀምሯል። በጉባኤው ፕሬዚዳንት ታዬ አጽቀ ሥላሴ የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዮሱፍና የአህጉራዊና አለም አቀፋዊ ተቋማት ኃላፊዎች ተገኝተዋል። ጉባኤው የአፍሪካ ነጻ የንግድ ቀጠና ስምምነትና ትግበራን የሚያፋጥኑ ስትራቴጂካዊ አቅጣጫዎችን መቀየስ በሚል መሪ ሀሳብ እየተካሄደ ይገኛል። በሲዳማ ክልል ሐዋሳና ለኩ ከተሞች ለምግብነት መዋል የሌለበትን ጥሬ ጨው በድብቅ ሲያመርቱ እጅ ከፍንጅ የተያዙ አካላት በቁጥጥር ስር ዋሉ። በህገ ወጥ ተግባር ላይ የተሰማሩት ሸጋ ሺማ ና ልዩ አዮዳይዝድ ጨው በሚል ህገወጥ የንግድ ስም የሚንቀሳቀሱ ድርጅቶች መሆናቸውን የኢትዮጵያ ምግብና መድኃኒት ባለስልጣን ገልጿል። በህገወጥ የጨው ምርት ምርትና አቅርቦት ላይ የተሳተፉት አካላት በህግ ቁጥጥር ስር ውለው ምርመራ እየተካሄደባቸው መሆኑም ተጠቁሟል።